እ ምነው በጠዋቱ ምሬከኝ በጠዋት ዛሬ ዛሬ እንደው በጠዋቱም በቃ እኔ የፈለግኳችሁ እንደት ጦረውኝ አላችሁ ብዬ ፈለግኩ። ምናምን ተላካችሁልኝ ብዬ አዎ። እስቲ ብትስቷቸው የእኔ ጀማዎች ይሉናስ በአላ ምናኝ እናንተን እስቲ በኔ በኔ እስቲ ሆነባችሁ፣ ሂዱና ጊፍት ስጥዋቸው። አዎ አራዳ ማዘር ናቸው። ሂዱና ጊፍት ስጥዋቸው። እስቲ ባለ ጊፍት። አመሰግናለሁ፣ አመሰግናለሁ። እሺ አባ፣ እሺ ቆያ። ጀማ ሂዶ እንጂ መቶ ሰላሳ ሁለት ነው። እኔ ጋር ምን ትሰራላችሁ? ሂዱ፣ እሳቸው ጋር ባላ፣ ሂዱ፣ ባላ ባላ እዛ ሂዱ። እሺ ሂዱና ስጥዋቸው። እናታችሁ ቢሆኑ አስባችሁታል። እሺ፣ ለማንኛውም ማዘር ደህና ነው ታርለ? አዎ ደህና ነኝ፣ አብ ደህና ነኝ። አዎ እሺ። ማን ነው አብሮት ያሉ ያለው? ልጆት ነው? የጎረቤት ልጅ ነው። ልጅም የለኝም እኮ ለዚህ ሎተም እንደ ልጅ ነው። ግን እንደ ልጅም ነው በቃ፣ የጎረቤት እንደ ልጅ ነው። አብሽሩ ማዘር ኢንሻላህ። ምነው ኔትወርክ ነው ተቋርጣችኋል መሰለኝ። ወለ እንደ ልጅ ነው እንደ ልጅ ነው። ልጆት እንደ ልጅ ነው። እንደ ልጆት ነው። ጎረቤት ነው። ያሳዩ ይዘጋብዎታል። ትልጅነው ምን አልከኝ? ኔትወርክ ትንሽ ያስቸግራል። ለማንኛውም እዛ ሄዳችሁ ያዘማት አዎ

እኔ እኮ እንደ እናቴ ነው። ችግር የለውም። እናቴ ናፈረኝ ብላኝ። እናቴ እስኪ ያጀማ ስጧቸው። እስኪ እሄዱና አስቡት፣ እንግዲህ እናታችሁ ቢሆኑ እንዴት ነው እስኪ የሚሰማችሁ? ያጀማ እናንተን አይደለም የእናንተ እናት ብትሆን እስቲ አስቡት ቢሆኑ አሰባችሁታለ። እሺ። ግን ማዘር፣ ከዚህ በኋላ ከዚህ ሁሉ በኋላ ግን አንድ ነገር ደግሞ ላናገረው ትፈልጋለሁ፣ ግን በዚህ ሰበብ አይደለም ማለት ተው ታይ በቃ እንደውም ችግር የለውም። በዚህ ሰበብ አድርጌ አልናገርም። ሌላ ጊዜ ከተገናኘን እናወራለን ኢንሻአላህ። እሺ፣ ሌላ ጊዜ እሺ። እሺ። እሺ። እኔ ያው እርሶን ልሰብክ አይደለም የመጣሁት፣ ግን እኔ በበኩሌ ያው እስልምና ሃይማኖትን እሰብካለሁ እና ለሰዎች እርሶን ልና ልሰብክ አይደለም ያው ይሄ መጣሁት፣ ግን ለሰው ሃይማኖትን እሰብካለሁ። ደስ ካሉት ያዳምጡኛል፣ ካላሉት ደግሞ እተዋለሁ እተዋለሁ። ኧረ አዳምጥሃለሁ፣ በደምብ አዳምጥሃለሁ፣ አይዞህ አዳምጥሃለሁ። አይ ለዛሬ ይክረና ኢንሻላ ለሌላ ጊዜ ስንገናኝ እንደዛ እናደርጋለን። እሺ፣ ሌላ ጊዜ፣ አዎ፣ በደምብ እንገናኛለን። ምንም ችግር የለም ኢንሻላ። ያው ለማንኛውም እኔ አንድ ነገር መናገር እፈልጋለሁ። ያው እሺ፣ እሱ ምንድነው ጀማዎች ነው ያ ጀማ። ሂዱና ጊፍት ሰጧቸው። እሺ፣ እና ጊፍት ሰጧቸው መቶ ሰባ ምናምን ሰው አላችሁ ሄዱና ጊፍት ስጧቸው እባካችሁ። አንድ ጊዜ ሂዱና በእኔ ስም በእኔ ስም እሺ። ማሻአላህ እኔም ሙስሊም መሆን አለው ሙስሊም መሆን አለው። ሙስሊም ሳልሆንም አልቀርም። ምን ልጅ የለም፣ ምን የለም። ምን አባቱ ምን መጨናነቅ ነው? አትስቅ አትስቅበኝ። እኔም ሳልሆን አልቀርም። ልጅ የለም ምን የለም ምን የለም ያው ቤት ሊወድቅብኝ በላይ ላይ ከዛ እየገፉት አስቸገሩ። ስልኮትን እስኪ ይስጡኝ ማዘር

እስካሁን እየጠበቅኩ ነው አላክልኝም። ኧረ ተው፣ ለሌላ ሰው ነገር ስልክ፣ ለእኔ ቤተሰብ ውስጥ አስቀምጥ። እሺ አስቀምጥላሉ፣ ስንወጣ አስቀምጥላሉ። አሁን አትችልም፣ ስንወጣ

እሺ ዜሮ ዘጠኝ አዙ እ እሺ ሰማንያ ሰባት ሰማንያ ሰባት ሰላስ ስድስት ሰላስ ስድስት። እሺ ምስኮር አድርግልኝ አሁን በእሳቸው ስልክ እሺ።

አቤት ፍጥነታችሁ! ያ ጀማ እና ሚስኪን ካንድ አንድ ይዘው። እሺ። አቤት ይመኝ ይውሻል። በቃ ይጃለው። አመሰግናለሁ። እሺ፣ ማዘር እናወራለን። እሺ። እሺ። አባ እግዚአብሔር አሰንብትልኝ። ሰንብትልኝ። አይሽ እግዚአብሔር ይስጥህ። እግዚአብሔር ይስጥህ። አዎ ያሳድግልን አመሰግናለሁ አባ ኢብራሂም ነው ስምህ። ኢብራሂም እሺ እሺ እሺ። ማሻአላህ ማሻአላህ አባ ማሻላህ ወይኔ እናቴ፣ ኧረ ተነስ። እንጀራ ልክ እልሽ እኮ የሰውየው እዚህ ጋር ሙስሊም ነው። የውልሽ ልጄ ነው። የመሀል ልጄ ነው። የመሀል ልጄ ነው። የመሀል በአንድ መንገድ ብቻ ነው ያለው። ማነው ነው ያጀማ ማ ና ሙን ኧረ ጉድ ፈላ። አሁንም መጦርሶ ምን ይሆናሉ? ስልክ ቁጥር እንተናገርኩም ያለ ነገር ከዚህ በፊት እኮ ወስደውታል ሁሉም ምን ይሆናል ስልኬ? ይውሰዱት፣ ውሰዱት ስልኬን። እሺ፣ ከጠቀማችሁ ውሰዱት ውሰዱት። እንኳን ወሰዳችሁ ደስ ይበላችሁ። ምን ይደረጋልና ስልኬ ስንት ስልክ የሚፈለግ እያለ ደግሞ የኔ ተራ ስልክ ማን ያደርግላችኋል። ደግሜ እነግራችኋለሁ። ከፈለጋችሁ ያዙ፣ ደግሜ እነግራችሁ ወማ ኩና ሙዓዝቢና ሓታ ነበዓ ረሱላ። እስቲ ልብ ደውሏ፣ ስልክ ቀይራለሁ ያድርገዋ፣ ሃክ ምን ያረጉኛል? ሃክ አርገውኝ እኔ ኢብራሂምን ይህን ማንነትን ያጠፉታል። ሃክ አርገውኝ ያ ጀማ፣ ኢብራሂም የሚባለው ማንነት እንደሆነ ከአላህ ውጭ ማጥፋት የሚችለ ላ አካውንትንብ ቢዘጋ ይዝጉት። እሺ ደስ ካላቸው ማለት ነው። እንትና ያሉት ንግግር ሁሌ ትዝ ይለኛል፣ ደስ ይለኛል። ማናቸው መሰላችሁ? ኢብኑ ተይሚያ ረሂመሁላህ ሼኹል ኢስላም ኢብኑ ተይሚያ ምንድን ነው የሚሉት? ኦኬ ማነው? መጀመሪያ ሰላም ብያለሁ። ሰላም ነው እንዴት ነህ? ደህና ጌምን